ለመምታት ረጅም ጊዜ ሙከራ ተደርጎባታል። መንግስቴ እናቴ ናት። ና ወንድም፣ ቤቶችን እየገዛክ እየሸጥክ የምትነግድበት ትልቅ ባጀት ሲለቀቅል ያየው። አሜን። አብርሃም፣ አቤት። ማን ነው ስሜ? አብርሃም ነው። አባትሽን ቀጥታ እግሩን ይዞ ምንም በሌለበት ሰይጣን ቁጭ እያደረገ ነው። እውነት ነው በላቸው። የሚባል ሰው ማን ነው? አባቴ ነው። አንድ ልጅ ቀጥታ አይምሮ እንዲታመም የተሰራ የተላከ መንፈስ አለ። የቃየን ወንድም ማን ይባላል? እሱ ስሙ እሱ የታመመው ራሱ ነው። ሀና ሀና ሀና፣ እኔ ነኝ። አንቺ ነሽ በጣም በአንተ እጅ ያለው ነገር ሲፈለጋዩ አሜን። የሱ ይምጣ የሱ ይምጣ ተብሎ ሲከፋፈላዩ አሜን። ለየአገሩ አሜን። አሁን ተሳካለ። አሜን። አንደ ተከፍቶል ዳግም አይዘጋም። አሜን። አግብተሽ ነበርሽ? አዎ። ካንቺ በፊት ለባለቤትሽ ጓደኛ የነበረች አንድ አለች። አዎ። ሻኪሶ የሚባል አገር ሄዳ ስድስት መቶ ዘጠና ብር ከፍላ አስደግማ ከመጣች በኋላ ላንቺም ለሱ፣ ምክንያቱ ሳይታወቅ እሱም አገር ጥሮ ጠፋ። መከላከያ መምሩ ባለቤትሽ ነው። አሙሽ ማን ነው? አንተ ነክ። ከአንተ ቀጥሎ በጣም ባለጠጋ ሆኖ ቅርብ ጊዜ የሚባረ ብርሃኑ፣ አባቱ በርገኔ ነው የሚባለው። ብርሃኑ በርገኔ። ጋሼ ባልጎ ማን ነው? እኔ ነኝ። አንተ ነክ አልማዝ ልጄ ናት። ልጅክ ናት? አዎ። ታላቅ ሆኖ አልቻልኩም። እሄዳለሁ። ወደ አስደጋሚው ቀጥ ብለ ሄድ። የመጨረሻ ምንድን ነው? እንኮላልቲ ምን ይሰማል? ስንት አመት ነው ያመመክ? ከ2010 ጀምሮ ሰባት አመት ማለት ነው። ነጻነቅ። አሜን። አንቺ በሲጋ እናንተ ቤት በእናንተ ዙሪያ ያለውን ነገር ምንም አታውቂም። አንቺ ከሚታውቂው በላይ በዚህ ሰዓት እዚህ ጉባኤ ውስጥ ቁጭ ብለሽ ከሶሬና ከቦምቤ ጋር ኔትወርክ ተፈጥሮ አየው። የተፈጠረው ኔትወርክ ልክ ይሄ ጉባኤ አሁን አሜን እያሌ ነው፣ እየዘመሬ ነው፣ ሃሌሉያ እያሌ ነው። ይሄ ሁሉ ሰው ግን ልክ ከዚህ ህዝብ የሚበዛ ሰው የሚሰበሰብበት ጩኸት እንዲፈጠር ከሶሬና ከቦምቤ አገር ጋር ኔትወርክ ያለው የዲያብሎስን ስራ ስትራቴጂ አየው። እግዚአብሔር ዛሬ በዚህ ሰዓት እንዳይሰራ አፈርሳለሁ አለ። በአንቺ ፊት ያለው ብርሃንን የሚያጠፋ እጅ አየው። እግዚአብሔር ግን ከዚህ ደቂቃ ጀምሮ በአንቺ መንገድና በአንቺ ተስፋ ላይ እጅ የዘረጋውን መንፈስ ሰብሬያለሁ አለ። ልክ አሁን አንቺ እዚህ ጉባኤ ውስጥ ነሽ። እንካታከም ብለሽ እንዳሰጪ ገንዘብም ለአንቺ ትግል ነው ግን አባትሽን ቀጥታ እግሩን ይዞ ምንም በሌለበት ሰይጣን ቁጭ እያደረገ ነው፣ እንዳይሰራ እንዳይንቀሳቀስ። እውነት ነው? አጸልይ እያለኝ ነበር ደውሎ። ምን አለሽ? አጸልልኝ ነው እያመመኝ ነው አለ። ምንድ ነው የሚያመው? እግር ነው። እግሩን ይዞ በቃ ዛሬ ደህና። አጸልልኝ ነው ያለሽ? እኔ ልጸልይለት ልፈልገው፣ ቆይ ባላቸው የሚባል ሰው ማን ነው? አባቴ ነው። አንድ ሰው እጁን ብድግ ያድርግ ልባርክ። እግዚአብሔር የአባትን ቤት የቀጠበውን አደጋ ዛሬ ቀድሞዋል። አጥፊውን እግዚአብሔር ቀድሞ ከእናንተ ድንበር ያጠፋል። እሱን ፓራላይዝ ለማድረግ የተሰራ መንፈሳየው ነው። ተሰርቶ ከእግሩ በታች እጅግ እያመመው ነው መንቀሳቀስ የሚባል ነገር እያቃተው ነው። ከወገብ ጀምሮ እስከ ታች ሐኪም ቤት ቢሄድ የሚነግሩት ሌላ፣ የሚታመመው ሌላ። እግዚአብሔር በዚህ ደቂቃ በሱ ላይ የተደገመ ድግምት እንዳይሰራ ሰበርኩ አለ። ይህ በላቸው ለሚባል ሰው ነገ የምዝጋና ቀን ይሆናል። ዛሬ ተፈውሶ ያድራል። ነገ ደግሞ አመዝገኘ ተፈውሻል ብሎ ይደውልልሻል። አንድ ሰው ቤት ምዝጋና ገባ። ሳቅ ገባ የሆነ ደስታ ገብቷል እሱ ላይ ብቻ አይደለም መንፈሱ የሚሰራው ከሱ በበለጠ ሁኔታ ለመምታት ረጅም ጊዜ ሙከራ ተደርጎባታል መንግስቴ እናቴ መንግስት ምንሽ ናት? እናትሽ ናት። ስንት ሰው ነጻ ይውጣ ከእናንተ ቤት ከዛሬ ቀን ጀምሮ ማደጌ፣ መፈወሴ በየቦታው መወራት ይጀምራል። መውደቃችሁ፣ መታመማችሁ አይወራ። እሷ ላይም በጣም ረጅም ጊዜ ሙከራ ተደርጓል። መንፈሱ ምንም አቅም የለውም ነበረ፣ ግን አሁን አሁን ጤናን መምታት፣ በር መዝጋት፣ የስራ መስመሪን ማበላሸት ትዳር ማበላሸት ጀምሯል። አሁን ደግሞ በኃይል መንፈሱ በቁጣ ተነስቶ በየጊዜው ከእናንተ ቤት ሬሳ እንድወጣ ማላ የገባበት ዘመኑ ይሄ ስለሆነ ዛሬ ደግሞ እግዚአብሔር ጣልቃ ገባ። አሜን። በሷ ተጀምሯል፣ በእናንተም ይቀጥላል። ያለ ጊዜ የሞተውን ሰው ይዘ ወደ መቃብር አትሄድም። አሜን። ከእናትሽ ጀምሮ እስከ አባትሽ እስከ አንቺ ብዙ የሚከፈል ዋጋ አለ። እውነት ነው። ለምን ከእናንተ ቤት ጋር ከረጅም ጊዜ በፊት የድንበር ችግር ነበረው። እውነት ነው። አንድ ሰው ድንበሩ ላይ በክስ ውጤቱን ስላላመጣ የድንበር ምልክቶችን በማጥፋት የራሱ የሆነ ጦንቃይ ኮንትራት ይዞ ሲያሰራና ሲሰራ አየው። ብዙ ነገር በዙሪያዎች እየተንቀሳቀሰ ነው። እግዚአብሔር ከዛሬ ጀምሮ እንዳይሰራ አድርግ ያለዋል። ለአንቺ በር ይከፈት። አዎ ይከፈት እ ለብዙዎች እግዚአብሔር አንቺን በረከት ያደርግሻል። አሜ አሜ። ሀና ሀና ሀና፣ እኔ ነኝ፣ አንቺ ነሽ። ይህንን ስም ደግሞ ከቤተሰብም ከሌላም ከሌላም ሳይሆን ከአንድ አቅጣጫ የሚፈልግ ስፕሪታየው አግብተሽ ነበርሽ። ከዛ አንድ ደግሞ መጀመሪያ ካንቺ በፊት ለባለቤትሽ ጓደኛ የነበረች አንድ አለች። እሱ ከሚፈልገው በላይ እሷ እሱን ስትፈልግ ነበረች። አንቺን ካገባ በኋላ ተናደደችና ሻኪሶ የሚባል አገር ሄዳ 690 ብር ከፍላ አስደግማ ከመጣች በኋላ ላንቺም ለሱም ምክንያቱ ሳይታወቅ እሱም አገር ጥሮ ጠፋ። መከላከያ የአንድ ሰው ታሪክ ሲበላሽ ዝም ብሎ አይበላሽም። ለአንድ ሰው ደጅ ሲዘጋ ዝም ብሎ አይዘጋም። አንድ ምክንያት አለ። እግዚአብሔር ዛሬ የበረከታችሁን መንገድ የጤናችሁን መስመር የቤተሰቦቻችሁን የበረከትን ደጅ የሚዘጋውን እባብን ይገላል። መምሩ ባለቤቴ ነው። ስቴጂሽን ከፍ አርጊ። በዚህ ቤተሰብ ላይ ሁለት ሰው ላይ ካንሰር ታውጆ አየው። ከአባቷም ከሷም አንሳ፣ ቤተሰቦቿ ላይ የጣልከውን ካንሰር ከእግር ጀምሮ፣ ምንድነው ያልቻልከው? ትሄዳለህ፣ አትሄድም? እሄዳለሁ። ቤተሰቦቿንስ ትለቃቸው ላይ ትለቃቸውም? እለቃለሁ። ሁሉንም፣ እሷንስ አሁን የት ነው የምትሄደው? ከእሷ ወቴሀ ቆይ፣ ጥልቅ አትሄድ። ዛሬ እኔ የምለውን ብቻ ስማ። ሄዴ እሷና አባቷ ቤት ላይ የሚያሰራው ሰውዬ ላይ ሄዴ ግባበት። እነሱ እናንተ ላይ የጫኑትን መቶ እጥፍ መከራ እነሱ ላይ እንጭናለን። እነሱ በእናንተ ቤት ላይ ያወጁትን ሞት በሰባት እጥፍ ወደ እነሱ እንመልሳለን። በዚህ ዓመት ያለ ጊዜ የኔና የእናንተ ቤተሰብ የሞት መልእክተኛ አያስተናግድም። ሰምታ ለደል ቀጥታ ወደ ጦንቃዮቹ ነው የምትሄደው። በኃይለኛ ድምፅ ሶስት ጊዜ ጮሄ ወደ አስደጋሚው ቀጥ ብለሄድ ሁለት የመጨረሻ ወንድም ዛሬ ከሰለኩ በኋላ እግዚአብሔር በአንድ ነገር ይባርካል። አሜን። ሲባርኪ፣ እንደዚህ ተገድበ በምትኖርበት ሳይሆን ወጣ ብሌ ተንቀሳቅሴ ጉዞዎችን መንገድ ከፍቴ በር ከፍቴ እንዲንቀሳቀሱ ከሚያደርጉ ሰዎች አንዱ አድርጎ እግዚአብሔር ይባርካል። አሜን። ምንጭ በምንጭ አድርጎ ይባርካል። አሜን። አሁን ላይ ላንተ እግዚአብሔር ትልቅ የገንዘብ አቅም ሲሰጥ ያየው ከአጭር ጊዜ በኋላ ቤቶችን እየገዛክ እየሸጥክ ምትነግድበት ትልቅ ባጀት ሲለቀቅ ያየው። አሜን። በደመወዛችሁ ልክ አይደለም ዛሬ የምተነብያው። አሜን። በእውቀታችሁ ልክ አይደለም የምተነብያው። አሜን። እግዚአብሔር ሊያከብሬ በአሰባው ልክ የተነብያለሁ። እግዚአብሔር ገናና አረጋለሁ አለ። አሜን። ስምን በምድርቷ ላይ አገናለሁ አለ። አሜን። ይህ ሰው ብቻውን ቤተክርስቲያን የሚገነባ ሰው ይሆናል። አሜን ሁሉም ቀጠጣ እኔ እሸፍናለሁ የሚል ሰው ይሆናል። አሜን በመጽሐፍ ቅዱስ አብርሃም፣ ይስሐቅ፣ ያዕቆብ እነሱ ከመጀመሪያም እግዚአብሔር የራሱን ስም ሊያስጠራ ፈልጎ የፈጠራቸው ሰዎች ናቸው። በአንድ ሰው ላይ እግዚአብሔር ከዛሬ ጀምሮ ስሙን ያስጠራል። አብርሃም አቤት፣ ማነው? ነው ስሜ አብርሃም ማሙሽ ማን ነው አንተነክ እግዚአብሔር ገናና አረጋለሁ አለ፣ አሜን። ስምን በምድርቷ ላይ አገናለሁ አለ፣ አሜን። ለንተ ከዚህ ከሞያሌ ላይ የሚከፈት በራ አሜን። የበረከት ምንጭ ሲለቀቅል ያየው ከሆነ መከፋፋያ ጋር በሚገናኝ ሱቅ በሚመስል ሰፊ ማከፋፋያ በሆነ ነገር እግዚአብሔር ሲባርክ ያየው ምንድነው ፈርኒቸር ከሩቅ አገር ከሞያሌ ከጫፍ ጀምሮ ለብዙ ነገር ያንተ መስመር ተከፍቶ ይገባ ሶታ አየው። አሜን። ከአጭር ጊዜ በኋላ ክፍት መኪና ለደን አፈሳር ሲሰጥ ያየው። አሜን። አንተ ደግሞ ብዙ ታጋይ ልጅ ነክ በጣም የምትታገል ምሰራ ሰው፣ ከልጅነት ሰው በአባት በእናት ፍቅር በሚኖርበት ዘመን አንተ ለስራ ራስን የሰጠክ ሰው በሁሉ ነገር ግን አሁን ላይ በመንፈሳዊ ሳይ አንድ ተጋኝ የሚባል ሰው ከኦሮሚያ የሚመጣ አንድ ሰው አየሁ። በዛ ሰውና በአንተ ላይ ለሁለት የተሰራ መንፈሳዊ አንተ አለ ይወርመ አንተ አለ ከኦሮሚያ ነው የሚመጣው። አ ሁለታችሁ ላይ የተሰራ መንፈስ አለ አያገኝም እግዚአብሔር በጣም ችሎታ ይሰጣል። አሜን አሜን። አንደኛ ከሞያሌ ሁለተኛ ወደዚህ መስመር ካለው ኦሮሚያ ባሌ ወደ ኮፎሌ ምናምን ተብሎ የሚጠራ መስመር ጭምር በጣም በአንተ እጅ ያለው ነገር ሲፈለጋዩ ብዙ ማከፋፈያ አይነት የሱ ይምጣ የሱ ይምጣ ተብሎ ሲከፋፈላዩ ለያገሩ በእጅ ያለው ነገር ሁሉ ከዚህ በኋላ ከሰል ብትይዝ ውብ ይሆናል። አሁን ቡርጅ አካባቢ ተሳካልኝ። አንደ ተከፍቶል ዳግም አይዘጋም። ሌላ ደግሞ ሀብታሙ ተብሎ የሚጠራ ሰው አንተ ጋር ከመጣ ቀስት፣ ምንም ከአንተ ጋር ቢግባባ ግን ዱቤ አትስጥ። አሁን መኪና የለኝም፣ ምርጥ ይሄ ልብሬ ነው። እሺ ደግሞ ጤናዬ አይነካም። ከዚህ ቀን ጀምሮ ደግሞ ሂልሚ ጽድት ያለ ይሆናል። እግዚአብሔር ሕልምን ቀይር ያለዋል። በጣም በህልም ደግሞ ለአንተ የሆነ ተልኳ ያለው ደስ የሚል ህልም ማየት ያጣቂ ነ ብዙ ጊዜ ሊያስፈራራክ ይሞክራል። ከሚ ጋር ያስፈራል እና ጤናውን ይዛለው እንዳይኖር አደርጋለሁ የምትል ውጣ! ሉምናቲ አውሬ ድግምት፣ የዚህ ህዝብ በረከት አንድ ቤታቸውን የጸሎት አቅማቸውን፣ ጉልበታቸውን፣ ኪሳቸውን፣ አካውንታቸውን የእሱንም የኔንም የሁሉን ሰው ልቀቅ ወደ ጥልቅ ለመሄድ አዘዝኩ ይኸው እሳት ነው ይሄ የዘጠና ሺህ ብር ድግምት ነው እዚህ ልጅ ላይ የተሰራ አንድ ሰው ላይ የሆነ ከባድ ራስሚታ ጥሎ ለመሄድ ይፈልጋል ይህ መንፈስ በጌታ በኢየሱስ ስም ሽባ አድርጌያለሁ ሆዱን ልቀቅ አንጀቱን ልቀቅ ጤናውን ልቀቅ፣ ህይወቱን ልቀቅ ብርቱ ላይ ቁጭ ያልከ አውሬ አውሬ ዘንዶ ቀጥል አትረጋጋ ሁለት የመጨረሻ እኔ አሮጌነት የተጠጋ ቀባት። አንደኛ ከአንተ የተወሰደው አየሁ። ሁለተኛ ከወገብ በላይ የምትለብሰው አንድ ልብስ ጠፍቶ አየሁ። ከሁለት ሺህ አስር ጀምሮ በሽታ መጣብኝ ትንፋሽንም

ካንተ ቀጥሎ ደግሞ አንድ ሞተረኛ ሰው ለመግደል የወጣ ፍላና ያለው ከነ ሞተሩ ሞቶ እንዲደበቅ ሬሳው ቆይቶ እንዲገኝ የወጣ ፍላና አለ። እግዚአብሔር ሰብር ያለው አለ። አሜን። አዋጅን ቀይር ያለው አለ። አሜን። ጋሺ፣ እናንተ ቤት እንደገና ምዝጋና ይሆናል። አሜን። እንደገና ሳቅ ይሆናል። አሜን። እንደገና ደስታ ይሆናል። አሜን። እንደገና የእግዚአብሔር ስም በእናንተ ቤት ይጠራል። አሜን። ባልጎ ባልጎማን ነው። እኔ ነኝ። አንተ ነህ። እናንተ ቤት ላይ ሞት አይሆንም። አልማዝ ልጄ ናት ልጅክ ናት ታላቅ ሆና አቤስ አቤ አቤ አካባቢ የጎረቤት ልጅ ናት የጎረቤት ልጅ እናንተ አካባቢ ወጣት ወጣት ሰው እንዲሞት የሚደገም የሚሰራ መንፈስ አለው። ይሰበር መንፈሱ እማይ ታይቅ ከጋ ታይቅ ከጸጋ በረከት ፈውስ አሳረፍኩ እዚህ ጋ ቆመሽ ጠጪ። እናንተ ቤት አንድ ሰው ዝም ብሎ አእምሮ እንድታመም አንድ ልጅ ቀጥታ አእምሮ እንዲታመም የተሰራ እየተላከ መንፈስ አለ። በራሱ ጊዜ ይሄዳል፣ በራሱ ጊዜ ይመጣል። በቃ ሰው አያዘዘ እንደፈለገው የሆነ ጌታ የጸለየ ጌታ በቃ ረድቶኝ እስከዛ ድረስ በቃ ያስቸግራል። ድግምት ቤት ሄዶ መጥቶ ማሳችሁ ላይ የተቀበረ እንቁላላ ያለው አንድ ሰው አእምሮ ልቆ እንዲሞት፣ ሌሎቹም እንደዛ በተደጋጋሚ ያለ እድሜ እንዲሞቱ፣ በሽታ እንዲበዛባችሁ የተሰራውን መንፈስ እግዚአብሔር አራገፈው። አሜን። የቃየን ወንድም ማን ይባላል? ስሙ የታመመው ራሱ ነው? ጋሼ እዚህ እግሬ መገጣጠሚያ ላይ ሁለቱ እግሬም እንዲያሚ ስትራመድ ስትቀመጥ፣ ስትነሳ ሁለቱ መገጣጠሚያ ላይ የተላከን ፍላፃ እግዚአብሔር ሰበርኳል። አሜን። በአጥንቲ ላይ የእግዚአብሔር ፈውስ ታውጇል። ካንተ ቀጥሎ በጣም ባለጠጋ ሆኖ ቅርብ ጊዜ የሚባረክ እናንተ ዝምድና ጋር የእግዚአብሔር በረከት አሁን ስለሚተላለፍ በጣም በቅርቡ የሚባረክ ብርሃኑ የይትክ ባል አባቱ በርገኔ ነው የሚባለው ብርሃኑ በርገኔ እና ይሄ የእግዚአብሔር ጸጋ ያረፈበት ነው። ምንድን ነው አሁን? ኮላልቴ ምን ይሰማል? ስንት ዓመት ነው ያመመክ? ከ2ሺ 10 ጀምሮ ሰባት ዓመት ማለት ነው። ነጻነክ ከእናቴ ላይ በሽታ ተሰበረ። ማሜ አሁን